ሰላም ጤና ይስጥልኝ ዶክተር ፀደይ እባላለሁ ዛሬ በተለያዩ ሁኔታዎች የህክምና አደጋዎች ሲደርሱ እንዴት የመጀመሪያ እርዳታ መስጠት እንደምንችል እናያለን በዚህ አጋጣሚ ክፍል አንድን ካላያችሁት እሱን አይታችሁት ብትመለሱ የበለጠ ግልጽ ይሆንላቸዋል አብራችሁን ቆዩ የሰውነት መቃጠል አደገኛና ከፍተኛ ህመም ያስከትላል ነገር ግን ትክክለኛ ህክምና ከተደረገ ወደ ኢንፌክሽን እንዳይሄድ እንዲሁም ቁስሉ ቶሎ እንዲያገግም ይረደዋል ቃጠሎ ሶስት ደረጃዎች አሏቸው የመጀመሪያ ደረጃ ወይም ፈርስት ዲግሪ በርን የምንለው አብዛኛውን ጊዜ በፀሐይ መቃጠል የሚከሰት ሲሆን ቆዳ ቀይ መሆን እንዲሁም ማቃጠል ናቸው። በዚህ ጊዜ ቀዝቃዛ ውሃ በመጠቀም ማቀዝቀዝ። ሁለተኛ ደረጃ ወይም ሴከንድ ዲግሪ በርን የምንለው ደግሞ ቆዳ ማበጥ፣ እንዲሁም ውሃ ያዘሩ ቁስሎች ይፈጠራሉ። በዚህ ጊዜ በንጹህ ፋሻ በመፈሸፈን ወደ ህክምና መሄድ። ሆኖም ግን ውሃ የቋጠሩትን ቁስሎች ማፍረጥ የለብንም። ሶስተኛ ደረጃ ወይም ተርድ ዲግሪ በርን የምንለው ደግሞ ቆዳ ነጭ ሆኖ ነው የሚታየው ይሄ ድንገተኛ ህክምና ስለሚያስፈልገው ወዲያውኑ ወደ እርዳታ መሄድ አለብን። ሆኖም ግን እነዚህ ቃጠሎች በሚፈጠሩበት ጊዜ ጥቤ፣ የጥርስ ሳሙና ወይም በረዶ በፍጹም ማድረግ የለብንም። እነዚህ አፈታሪኮች ናቸው። በየአመቱ በሚሊዮን የሚቆጠሩ ህዝቦች በልብ ይሰቃያሉ እና እርዳታ በጣም ዘግይቶ ስለሚደርስ ብዙዎቹ በህይወት አይተርፉም። ነገር ግን በአፋጣኝ የመጀመሪያ እርዳታ ካገኙ ትልቅ ለውጥ ያመጣል። ይህን ለማድረግ የልብ ህመም ምልክቶቹን በጥንቃቄ ማወቅ ያስፈልጋል። የልብ ህመም ምልክቶቹ የደረት ህመም፣ ይህ ህመም ከባድ ሆኖ የሚጨንቅ ስሜት አለው። ወደ መንጋጋ፣ ክንድ እና ወደ ጀርባም ሊሰራጭ ይችላል። እንዲሁም የትንፋስ እጥረትና ላብ እና ማቅለሽለሽ ካሉ እነዚህ የልብ ህመም ምልክቶቹ ናቸው። አንድ ሰው እነዚህን ሁሉ ምልክቶች ካሳየ ወዲያውኑ አምቡላንስ ጋር መደወል እንዲሁም ተረጋግተው በአንድ ቦታ እንዲቀመጡ ማድረግ በአግራቢያችን አስፕሪን ካለ ሶስት መቶ ሃያ አምስት ሚሊግራም እንዲያኝኩ ማድረግ። ይሄ ደማቸው እንዲቀጥን ይረዳቸዋል። አስፈላጊ ከሆነና ራሳቸውን ከሳቶ ወዲያኑ ሲፒያ መጀመር ይኖርብናል። የልብ ህመም በደቂቃዎች ስለሚገድል ወዲያኑ የመጀመሪያ እርዳታ መጀመር ይኖርብናል። ስትሮክ የሚከሰተው ወደ አንጎል የሚሄደው የደም ስውር ሲዘጋ ሲሆን ይህም የአንጎል ሴሎች እንዲሞቱ ያደርጋቸዋል። ለመርዳት ምልክቶቹን ማወቅ ያስፈልጋል። የስትሮክ ምልክቶችን ለማወቅ ፋስት ቴስትን መጠቀም። ፌስ ድሮፒ፣ የፊት መውደቅ ፈገግ እንዲሉ ጠይቃችሁ በአንደኛው ወገን ትክክል አለመሆኑ ማየት። አርም ዊክነስ፣ የክንድ ድክመት ሁለቱንም እጆች ማንሳት እንደሚችሉ ማየት። ስፒች ዲፊካልቲ፣ የንግግር ችግር ንግግራቸው ደብዛዛ ከሆነ ማየት። ታይም ቱ ኮል አምቡላንስ፣ አምቡላንስ ጋር የመደወያ ጊዜው ነው። እነዚህ ሁሉ ምልክቶች ካሉ ወዲያውኑ እርዳታ ጋር መደወል ያስፈልጋል። ስትሮክ በሚፈጠርበት ጊዜ እነሱ መሻላቸውን ለማየት በፍጹም አጠብቁ። በፍጥነት ሕክምና ባገኙ ቁጥር አንጎል ላይ ሊደርስ የሚችለውን ጉዳት ይቀንሳል። የሚጥልና የሚያንቀጠቅጥ በሽታ በጣም አስፈሪ ይመስላል። ነገር ግን ተረጋግተን የመጀመሪያ እርዳታ ካደረግን ትልቅ ለውጥ ማምጣት እንችላለን። መጀመሪያ መረጋጋት። አብዛኛውን የሚጥል በሽታ ከሁለት ደቂቃ ባነሰ ጊዜ ውስጥ በራሱ ያበቃል። ጭንቅላታቸውን መጠበቅ፣ ለስላሳ ነገር ከጭንቅላታቸው በታች ማስቀመጥ ወደ ጎን ማዞር ይህ መታፈንን ይከላከላል የወደቁበትን ጊዜ መመዝገብ ከአምስት ደቂቃዎች በላይ የሚቆይ ከሆነ ወዲያውኑ ወደ አምቡላንስ መደወል ማድረግ የሌለብን ነገሮች አለመያዝ መንቀጥቀጡን አያቆሙም እና ሊጎዳቸውም ይችላል ምንም ነገር ወደ አፋቸው አለማስገባት ሊያንቃቸው ይችላል ምግብ ወይም መጠጥ ሙሉ በሙሉ እስኪነቁ ድረስ አለመስጠት እስኪነቁ ድረስ ከእነርሱ ጋር ቆይቶ ማረጋጋት ብዙ ሰዎች በደቂቃዎች ውስጥ ይድናሉ። ከባድ አለርጂ ወይም አናፍላክሲስ ለህይወት አስጊ ሊሆን ይችላል። ምልክቶቹም የፊትና የጉሮሮ ማበጥ፣ ትንፋሽ ማጠር፣ የቆዳ ላይ ሽፍታና እስከ ራስ መሳት ድረስ ናቸው። ለዚህ ብቸኛው ህይወት አድን ህክምና ኢፒፔን ነው። ሰማያዊውን ካፕ በማስወገድ የብርቱካኑ ጫፍ ወደ ጭን አጥብቆ ለአስር ሰከንድ ያህል መያዝ፣ ከዚያም ወዲያውኑ ለእርዳታ መደወል ተመልሶ ሊመጣ ስለሚችል አንድ ሰው ከባድ አለርጂ ካለበት ሁልጊዜ ኤፒፔ መያዝ አለበት። በየዓመቱ በሺ የሚቆጠሩ ሰዎች ወይም ህፃናት ይመረዛሉ። የተለመዱ መንስኤዎች የጽዳት ምርቶች፣ መድኃኒቶች፣ የጸረ ተባይ መድኃኒቶች እና ካርቦን ሞኖክሳይድ ወይም ጋዝ ናቸው። አንድ ሰው ከተመረዘ እንዲያስታውኩ መሞከር የለብንም ይልቅኖ ወዲያውኑ ወደ ህክምና መሄድ ያለብን ከመጠንበሪ መድኃኒት ወስዶ ራሱን ከሳተ ወዲያውኑ ሲፒአር መጀመር ይኖርብናል። መስመጥ በተለይ ለህፃናት በአጋጣሚ ከሚሞቱበት ምክንያቶች አንዱ ነው። ነገር ግን ምልክቶችን በማየትና የመጀመሪያ እርዳታ በማድረግ ህይወት ማትረፍ ይቻላል። የመስመጥ ምልክቶቹ ጭንቅላት ከውሃ በታች ሆኖ ክንዶች በድክመት መንቀሳቀስ ወይም ምንም እንቅስቃሴ ሳይኖር የዝምታ ትግል። የመጀመሪያ እርዳታ፣ ለእርዳታ መጮህ ወይም ላይፍ ጋርድ በአካባቢ ካለ መጥራት ከተቻለ ተንሳፋፊ መሳሪያ መስጠት። ወደ ውሃ መግባት ካለባቸው ወደታች እንዳይጎትቷችሁ ተንሳፋፊ መሳሪያ ይዞ መግባት። በጥንቃቄ ወደ ደህንነት አውጥቶ በጀርባቸው ማድረግ። የማይተነፍሱ ከሆነ ወዲያውኑ ሲፒአር መጀመር። ሃይፖተርሚያ ወይም ከባድ የሰውነት ሙቀት መቀነስ ማለት የሰውነት ሙቀት ከ35 ዲግሪ ሴንቲግሬድ በታች ሲሆን ነው። ምልክቶቹም መንቀጥቀጽ፣ የድካም ስሜት፣ የደከመ ንግግር የደከመ የልብ ምትና የመተንፈስ ችግር ናቸው። እነዚህ ምልክቶች ካሉ ወደ ቤት ውስጥ መግባት ወይም የሚሞቅ ቦታ መቆየት፣ እጥብ ልብሶች ካሉ ማውለቅና የሚሞቅ ነገር መልበስ፣ ሞቅ ያሉ መጠጦችን መጠጣት። ሆኖም ግን ቆዳ ማሻሸት የበለጠ ጉዳት ያደርሳል። እራሳቸውን ከሳቱ ወዲያውኑ ሲፒያር መጀመር። ሰውነታችን በሚቀዘቅስበት ጊዜ ቆዳ ሊገረጣ፣ ሊጠነክርና ወደ ጥቁርነት ሊለወጥ ይችላል። በዚህ ጊዜ ወደ ቤት ውስጥ መግባት እንዲሁም የተጎዳን አካል በለብ ባለ ውሃ ውስጥ መንገር። ይሄ የደም ዝውውር እንዲጨምር እና ለሙቀት ይረዳል። የሙቀት መጨመር ልክ እንደ ሙቀት መቀነስ ገዳይ ሊሆን ይችላል። ምልክቶቹ መካከለኛ የሙቀት መጨመር ከባድ ላብ፣ ማዞር፣ ማቅለሽለሽ፣ ቀዝቃዛ እርጥብ ቆዳ፣ ደካማ ስሜት። እነዚህን በማቀዝቀዝና ፈሳሽ በመጠቀም ማከም። ከባድ የሙቀት መጨመር ምልክቶቹ ላብ ሳይኖር ደረቅና ትኩስ ቆዳ፣ ራስን መሳት እንዲሁም የሰውነት ሙቀት ከ39.4 ዲግሪ ሴንቲግሬድ በላይ ሲሆን፣ ከፍተኛ የሙቀት መጨመር ከተፈጠረ ማድረግ ያለብን ወደ ቀዝቃዛ ቦታ መሄድ፣ ልብሳችንን መቀነስ፣ በእርጥብ ጨርቅ፣ በበረዶ ሰውነትን ማቀዝቀዝ፣ እራሳቸውን ከሳቱ ፈሳሽ ሳይሰጡ ለእርዳታ መደወል። ከባድ የሙቀት መጨመር ቶሎ ካልታከመ ዘላቂ የአእምሮ ጉዳት ያስከትላል። ሾክ ማለት ሰውነት በቂ የደም ፍሰት አያገኝም ማለት ነው። ምልክቶቹ የቀዘቀዘ ቆዳ፣ ፈጣን አተነፋፈስ፣ የደከመ ልብ ምትና ራስን መሳት ናቸው። የመጀመሪያ እርዳታ ምንም አይነት ጉዳት ከሌላቸው በማስቀመጥ እግራቸውን ወደ ላይ ከፍ ማድረግ፣ ልብስ በደንብ በማልበስ እንዲሞቃቸው ማድረግ፣ ምግብና መጠጥ መስጠት የለብንም፣ ለእርዳታ መደወል። ሾክ በፍጥነት ሊገድል ስለሚችል ወዲያውኑ ወደ ሕክምና መደወል። እስካሁን አብራችሁን ስለቆያቸው አመሰግናለሁ። ይሄን ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ክፍል አንድን ማየት እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ